አብዱ ጀሊል ሻሃሊ ካሳ አማራ ማጥቃት፣ ኦርቶዶክስን ማጥቃት ከተፈቀደላቸው የብልጽግና የሳይበር ሚሊሻዎች መካከል አንዱ ነው። ለነ ኤርሚያስ ለገሰ ረብጣ ዶላር ሲከፈል ለሱም ተመሳሳይ ክፍያ ተፈጽሞለት፣ ደብረ ዘይት ላይ ቅንጡ ሆቴል ተይዞለት፣ ፀረ አማራ ፀረ ኦርቶዶክስ ጥላቻ እየዘሩ ካሉ ሰዎች መካከል አንዱ ይሄ ሰው ነው። እንግዲህ በመጽሐፉም ሆነ በሶሻል ሚዲያ ላለፉት ሰባት ዓመታት ያላደረገው ነገር የለም። አማራና ኦርቶዶክስን ለማጥፋት ያልቆፈረው ጉድጓድ የለም። እሱም ብቻ አይደለም፣ የአማራ ሙስሊሞችም ኤቨን እነ አህመድን ጀበል ሙጂብ አሚኖ ዘመቻ ሲከፍቱ አብሮ የዘመቻ መሪ ሆኖ በመገኘት አማራው ከመስጅድም ከመጅሊስም እንዲባረር ካደረጉ ሰዎች መካከል አንዱ ይህ ግለሰብ ነው። የሙስሊም ጠበቃ ሆኖ ነው የሚከሰተው። ውስጡን ግን ቆፈር ቆፈር ስታደርጉት የምታገኙት ኦህድድን ነው። እስልምና ሳይሆን ኦህድድን ነው። በቅርብ ጊዜ እንኳን ክፍያ ከተፈጸመለት ጊዜ አንስቶ ያመጣቸውን አጀንዳዎች ስትመለከቱ የመካነ ሰላሙን ጥቃት ማንሳት ይቻላል። መካነ ሰላም እሱ የተወለደበት አካባቢ ነው። መስጂድ ውስጥ ካድሬ እንዲደበቅ አደረገ። ሴራ ጠመቀ። ከዛ በኋላ የመጀመሪያው ዞር ላይ ወደ መስጂዱ አካባቢ ሳይደርሱ ፋኖ ተመልሰው ሄዱ። በሁለተኛው የጸጥታ ዘርፍ ኃላፊው ጭምር ሲተኩስባቸው የነበረው እዛ መደበቁን ሲሰሙ ሊያስወጡት ሄዱ። ሊያስወጡት ሲሄዱ ቦምብ ነው የተወረወረባቸው። ሶስት ፋኑ ነው የተገደለው ስለዚህ የመስጂዱ ጥበቃ ነበር ያን ያደረገው እሱ ላይ እርምጃ ወሰዱ ያንን አቀጣጥሎ አቀጣጥሎ ሙስሊሙንና ኦርቶዶክሱን ለማጠፋፋት ብዙ መሞክሮ ነበር ግን በሙስሊም ወንድሞቻችን በሙስሊም አማራዎች ጥረት ሴራው እንዲከሽፍ ሆነ ከዛስ ከዛ በኋላ ደግሞ ከኦህድድና በአደንጋ መካከል ግዕዝ የሚል አጀንዳ ይዞ መጣ ግዕዝ የኦርቶዶክስ አጀንዳ አይደለም የአማራ አጀንዳ አይደለም የአማራ የትግል ጥያቄ ውስጥ ግዕዝ የለም የመጣውም ከኦህድድ ነው የተፈጸመውም በአደም በኩል ነው። ስለዚህ በአደን መቃወም ሲችል አረጋ ከበደ ቢሮ ሄዶ ተቃውሞ መግለጽ ሲችል አብዱ ጀሊል ማን ላይ መክፈት ፈለገ? ኦርቶዶክስ ላይ፣ አማራ ላይ ሙ ተዋሕዶ እያለ ፋኖ መወንጀል ጀመረ። ፋኖ ከመጣ በግዕዝ ነው የምትማረው ሙስሊሞን የተነስ ማለት ጀመረ። እሱም ብቻ አይደለም በከሚሴ ጸረ አማራ ሸኒዎችን አሰልፎ ሲያስወግዘን ሲያሰድበን ነበር እና እና አብዱ ጀሊል ሲነዙት የነበረው ጸረ አማራ ጥላቻ ፍሬ አፍርቶ አርሲ ላይ ታጨደ። አርሲ ላይ ስታጨድ መጀመሪያ ጥቃቱን የሚያወግዙ መስለው ተከሰቱ። ኦርቶዶክሳውያን ኃይለኛ ዘመቻ በኦድድ ላይ ሲከፍቱ፣ በአገዛዙ ላይ ሲከፍቱ በጋሻው ጋር እየተነበቡ ስለሆነ የሚሰሩት በበጋሻው በኩል አንድ ጥፋት ይዘው መጡና አጀንዳው ከዛፉ ላይ ወርዶ ቅርንጫፉ ላይ እንዲንጠለጠል ለማድረግ ሞከሩ። በጋሻ ያመጣው የወደቀ ሀሳብም ከአንድ ቀን በላይ ርዕስ መሆን አልችል ሲል እና ዘመቻው አገዛዙ ላይ ሲያተኩር አንድ ቪዲዮ ተቆርጦ የተቀጠለ ማለት ነው። ቆራርጠው ቀጣጥለው አምጥተው ሰጡን። አንድ የእስልምና መምህር የሚናገረው ንግግር ማለት ነው። ኦርቶዶክሳውያንም